ከቅርብ ጊዜ ወዲህ እየተደጋገመ የምንሰማው ከህወሓት አመራሮች ዘንድ ባለፈው ሶስት አመት አንድነታችን ተናጋ የሚል ነው። በተለይ የዛሬ ሳምንት ሙንጆር ነው በመራችው ስብሰባ ላይ እንደዚያ አይነት ጠለቅ አድርጋና ጠበቅ አድርጋ እንዳቀረበች ወይም እንዳወራች በወዳኛው ብሪፍ ላይ አንስቼላችሁ ነበረ። ኦፍኮርስ ይሄ ከብሔራዊ አንድነት ለሚሉት ዘመቻ ጀስቲፊኬሽን እሱ ለምጨምር ነው። በዚህ መልኩ ያቀረቡት እነሱ የድርጅቱ ኮንትሮል ድርጅቱ ብዙ ነገሮች ላይ አድራጊ ፈጣሪ ሆኖ ብዙ ነገሮችን ያደርግ የነበረበት ማለት ከይድ ማድረግ አቅሙ ተዳከመ ማለታቸው ነው። አንድነት ተዳከመ ሲሉ ስላሳሰብ አንድነት ላ ማለታቸው አይደለም። እሷ የምታቀርበው ይሁን የህወሓት ትንታኔ ምንድን ነው? እስከ ፕሪቶሪያ ድረስ ከፍተኛ አንድነት ነበረ፣ ጥንካሬ ነበረ። ነገር ግን ከፕሪቶሪያ በኋላ በፌዴራልና በነበረው አስተዳደር ሁኑ በተቃዋሚዎች ወይም አሁን ደግሞ በሚዲያውና በሌቃኑ በምሁራንም የጋራ ሴራ ምክንያት አንድነታችን እንዲበተን ተደረገ ነው። እንግዲህ ይህንን ትክክል ነው ትክክል ነው ለማለትም ይህንን ለማየት ትራጀክተሪን እናስቀምጠው ሆይ ሲጀመር በጦርነቱ ምክንያት የህወሓት ስራ አስፈጻሚ ኮሚቴ በተለይ ያው ስራ አስፈጻሚ ኮሚቴ ነው ሁሉ ነገር የሚወስነው። ስራ አስፈጻሚ ኮሚቴ ቁመና ተዳክመው ነበረ። ኦልሬዲ ሚስቲፋይድ የሆነው የተለየ አንድነት አላቸው፣ በጋራ ይወስናሉ፣ ብዙ ነገር ያቅዳሉ፣ ይነጋገራሉ፣ ሌላ ሁሉ ቢቀር እንኳን ሴኩሪቲ ጉዳይ ላይ ደህና ናቸው፣ በተሻለ ሊመሩ ይችላሉ የሚል የነበራቸው መስላቸው ፈርሷል፣ ወይ ደግሞ ዲሚስቲፋይድ ሆኗል። ከዛ ሲቀጥል መዋቅር ወይም የፓርቲ የፓርቲ እንበለው የአስተዳደር ናም ነገሮች ኮላፕስ አድርገዋል። ከጦርነቱ በኋላ ኢቭን ከፕሪቶሪያን በፊት ነው እንግዲህ የሚለው አዳዲስ ዴፋክቶ ደግሞ አቅሮች ተፈጥረዋል። በግልም ይሁን ሰራዊት በሚል ይሁን እንደዚህ እንደዚህ ማለት የየራሱ ሰርቫይቫል ስትራክቸር ሰው ስለሚፈጥር በሶሻል ስትራክቸር ውስጥ ማለት ነው። ከዛ ደግሞ የኪራይ ምንጮች ኪራይ ወይም እነዚህ የገቢ ምንጮች በተለይ ደግሞ መንግስትስ ገቢ እንትን ብሎ መንግስት የሚያካፍላቸው ማለት ግል ገቢ ማለት አይደለም መንግስትስ ይህን ጨረታ ለአንተ ልስጥህ ይህን ለአንተ ልስጥህ ብሎ የሚሰጠው ነገር ደግሞ ነጥፋዋል። እነሱ አጠቃላይም የክልሉም ኢኮኖሚ ስለተናጋ ማለት ነው። ኢን ፓርቲኩላር ደግሞ መንግስት እጅ ደግሞ ብዙ ነገርም ስለሌለም መንግስት እንበለው፣ ወይስ ምንድን ነው ድርጅቱ እንበለው፣ ድርጅቱ ፕራክቲካሊ እንትን እያደረግ የነበረው አሁን በዛ ጊዜ ዋናው የስራ አስፈጻሚ ኮሚቴው የእድሜ ማራዘሚያ ደብረጽዮን ወንጀሎ እድሜ ማራዘሚያ ሆኗቸው ነገር ምንድን ነው አንድ ሰው ስቲል የተንጠፈጠፈ ተስፋ ነበረው በእነሱ ላይ፣ ወይ ደግሞ ይሁን ነገር ያደርጋ አላለ እንደው እንደ ትምህርት ወስደውትም ይሁን ወይ ደግሞ ሌላም ለማስረከብ ይሁን ሰምቲንግ ያረጋሉ የሚል የቀረ ተስፋ ነበረው። ሁለተኛ በእርግጥ አቅም ስላነሳቸው ስቲል በጣም ተቀባይነታቸው ዜሮ ነው ስለነበረ መቀለ ነጻ እንደወጣች መጀመሪያው ስምንት ወር በኋላ ማለት ነው። ስለ እነሱ ቁም ነገር ደሞ አቁም የሚፈልግ ሰው አልነበረም። አራት ስበት አራት ግንባሮች ነበሩ፣ አራት አድሚ አዛዦች። እነሱ እንትና የት ነው ያለው፣ ወዴት ነው የሚሄደው፣ ምንድነው የሚያስበው ነው የነበረው ነገር። ፖለቲካሊ ሙሉም ተዳክመው ነው የነበሩት። ሶ በዛ ጊዜ እነዛ ጄኔራሎች እና ወደ ወረዳ አምስቱ ነው ተደድረው መግለጫ እንዲሰጧቸው ህወሓትስ አሁንም ገዢ ፓርቲ ነው ሲጨመቂያ ነው አሁንም ገዢ ፓርቲ ነው ስሙት ብለው መግለጫ እንዲሰጡላቸው ያደረጉት። ስለዚህ ዋናው እንዲያውም ደግሞ ማረዘም የሆናቸው ከሰራዊቱ ድጋፍ በመጠየቅ ነው። ሶ ከዛ ደግሞ ባህሉም አለ። ስቲል የቀረ መንግስት መጠበቅ አመራር መጠበቅ ያንን ምንም ቢሆኑስ የሆነ ማዕከል ያስፈልጋል በሚል ማለት ነው። ከዛ ደግሞ ሄራሊንግ አራውንድ ዘፍላግ የሚባለው በአደጋ ጊዜ ውስጥ አብረሰባስበ አንድ ላይ መቆም አለብን፣ ስለዚህ ጦርነቱ አላለቅም የሚል ነበረ። በዛ ቆዩ። ግን እዚህ ውስጥ ዋናው ፋክተር አሁን ዋና ቲም እንድትይዙ የሚፈልገው ዋና እዚህ ውስጥ ኬ የነበረው ማለት ነው ወይ ደሞ እነሱ ዋና ብለው የወሰኑት ሰው ስቲል ያው የቀረው ተስፋ ቢኖርም ማለት እንትን ያለው ተስፋና ስቲል በዛ ነገር ላይ የቀረው ተፍጣፊ ነገር ቢኖርም እነሱ ግን የሰራዊቱን ድጋፍ ነው ያስፈለጋቸው። በዛ ጊዜ ሌላ አካሄዶችን እኮ መከተል ይችሉ ነበረ። ግን ሌላ ኢምፕሮቫይዝ ከማድረግ ይልቅ የድጋፍ ምንጮችን ከመፈለግ ማለት በተለያዩ መልኩ ፖለቲካል ካፒታልህን ሪቢውል ታደርጋለህ። ሰው ያን ከማድረግ ይልቅ የሰራዊት ድጋፍ ነው የፈለጉት። መግለጫ ሰጡልን ነው ኦኬ ሰው ይሄ እንደ ምዕራፍ አንድ ምጥሮ ምዕራፍ ሁለት አሁን በዛ ጊዜ ድሎች ነበሯቸው ማለት ስቲል ያን ካገኙ በኋላ አሁን ስቲል ግዜ ሌጂቲሜሲ ገዙላቸው ጀኔራሎቹ። ኦኬ አሁን ተቀባይነት ለማስፋት አንዳንዶች ለማረግ አካታች ለመሆን ማዕከላዊ ኮሚቴ ውስጥ ራስ እንኳን ድጋፍ ለማሰራስ ከዚህ ማዕከላዊ ኮሚቴ በትነው ነው የቀረሙት። ስምንት ወር ህስ ቦታ አያውቁም ማለት ግማሹ ሊሰበሰብ ላይችል ይችላል። ግን ቢያንስ በቅርብ ያለው ማለት ነው መቀሌ ከገባ በኋላ ነው ማዕከላዊ ኮሚቴ እንኳን የሰበሰቡት። ስለዚህ ማዕከላዊ ኮሚቴውም ግራ ተጋብተዋል። ከነሱ ይልቅ የሆነ ጀኔራል ነው ያቃልም ብሎ የሚያስበው ፕራክቲካሊ ማለት ዞሮ ዞሮ ውስጥ ያንን ሪኮንስቲት ማድረግ ነበረባቸው። ያን ከማድረግ ይልቅ እነሱ ሴንትራል ኮማንድ ውስጥ ገብተው በሴንትራል ኮማንድ መወሰን የፈለጉት አምስቱ ስራ አስፈጻሚዎች ጌታቸውን ጨምሮ ሴንትራል ኮማንድ ውስጥ ገቡ። ወደ ወደደና ጻድቃንን ጨመሩ። ከነሱ ውሳኔ በኋላ ደግሞ ወታደራዊ ካውንስል አለ ካስፈልግ የወታደሮች አዛዦች ሰብስበው እንትን ይላሉ ሶ በትክክል ፓርቲ ውስጥ ጸጥታ መዋቁላ ተንጠለጠለ ማለት ነው። አሁን በዚህ ጊዜ ስቲል ጊዜ ነበራቸው፣ እስከ ፕሪቶሪያ ድረስ የድርጅቱን አቅም መገንባት ያን አልጠቀሙበትም። ኦኬ እንዲያውም ጨራሽ በፊቱን ባህላቸው ማን አለበኝነት እያበዙትን ሄዱት። ምዕራፍ ሁለት፣ ጌታቸው ተመረጠ። አሁን ከፕሪቶሪያ በኋላ ያለው አሉ ያው ዘዴ የሜዲስ አለብኝ ነው። አሁን ከፕሪቶሪያ በኋላ ስቲል ለምሳሌ አካታች ጊዜ ያስታደር ይቋቋ ምናምን ሲባል እስቲል ለአድል ሩም ነበር። አሁን እዚህ ጋር ማለት ለራሳቸው አድቫንቴጅ መጠቀም ይችሉ ነበር። ራሳቸው ወስነው አካታችና መሆኑ እንኳን ቢያቅታቸው ኦኬ፣ በፕሪቶሪያ ስምምነት ምክንያት መጣ። ያው አልፈለጉትም ነበረ። ከእነሱ ውስጥ እነ ደብረጽዮን ምናምን ደስተኛ አይደሉም። በኋላ በግልጽ ተሰናገሎታል። በወቅቱ አልተቃወሙ ይሆናል። ሲፈልጉ ደግሞ እሷ ፓርት አልተነገረችም ነበር ይላሉ። ኤኒዌይ ሪጋርድለስ አንድ ያ ነገር መጣ። ኦኬ ለራስ አድቫንቴጅ ትጠቀምበታል፣ ድርጅቷ ማግናኒመስ እንደሆነች ወይ ደሞ ያው ሀት ስራ አስፈጻሚ ኮሚቴ ማግናኒመስ ሆኖ ብዙዎች ማካተት እንደፈለገ ያን ገስቻ፣ ፖለቲካ እንደዚህ ነው የሚሰራው። ያ ነገር አይደለም ለራስ አድቫንቴጅ ቀይሯል። ያን አላረጉም። ያ ማርቅ ቀርቶ ይቀርና፣ ተቃዋሚዎችማ እንዳይገቡ ነው። ከፍተኛ ወታደሮቹን አስተባብረው የጊዜ ግዜ መንግስት የሚያቋቁም ኮሚቴ ውስጥ አስቀምጠ መጀመሪያ ትልቁ ድል ፌዴራል መንግስት አልገባበትም አላቸው ብልጽግና ደስ አላቸው። አሁን ከዚህ በኋላ ሌላ ሰው ማያስቸግረንም እንኳን ፌዴራል ሰው ከዚህ ቀርልን አሉ። ከዛ ተቃዋሚዎች እንዳይገቡ እንዳያማህጥራው እንዳይበላ ግፋው ይባላል በትግርኛ አገላለጽ፣ ያው የዚህ ኤኪቫለንት ነው አማርኛው ነው። ከዛ እንደዛ አድርገው ተቃዋሚዎች እንዳይመጡ አገልሏቸው፣ ሰራዊቱን ብቻ በማስተባበር የተወሰነ ድርሻ እንሰጣቸዋለን ያው አስገቧቸው። የተወሰኑ አዛዦችም አለ ወደ ወረደን ጀምረው በዚህ መልኩ ፕሮስቴል ተቃዋሚዎች ብዙ አለመስጠት እና በቀጥታ አለ ሀምሳ ፕላስ ዋን ትያዝ እንጂ ቲፒኤልኤፍ በተዘዋዋሪ የቀረው በሙሉም የቲፒኤልኤፍ ነው የነበረው። ወይም አይቃወም ነው ቢያዝ ቲፒኤልኤፍ ማለት ነው። ማለት እነሱን ቻሌንጅ ማድረግ ባይተነዋ ነበረው። አንድ ሁለት ልጆች ግን ከሀያ ሰባት ሰው ውስጥ ሁለት ሰው ምን ሊያደርግ ይችላል? ሁለት ነው ሶስት። አሁን ማዕከላዊ ኮሚቴውን እንደዛ በዚህ ጊዜ እዚህ ማኑቨርስ ነው የሚጠመዱት። ስቲል እንዴት መቶ ፐርሰንት እንደሚቋጠሩ ሲጨነቁ ማዕከላዊ ኮሚቴ ቤታቸውን መረጠው። አሁን ምዕራፍ ሁለት ያስገባናል። ይሄ እንደገና ዲስኢሉዥን አደረጋችሁ፣ እንደገና አደናገጣችሁ፣ ከእጃችን ወጣ። አሁን ስቲል እዚህ ምዕራፍ ላይ ይሄ አይደለም። ሌላው ኮንስቲትዌንሲ ቀርቶ ተቃዋሚ ፓርቲዎች ምናምኖች እንደ እነሱ ሁሉ ነገር ያቃሉ ብሎ ድሮ ደመነበራቸው ቦታ ሊመለሳቸው ቀርቶ ማዕከላዊ ኮሚቴው ራሱ ደስተኛ እንዳልሆነ የሚያመለክት ነበረ። ሶ ይሄን አጋጣሚ መጠቀም ነበር። አሁን ልክ ይሄን የዌክአፕ ኮል ነው አንድ ከጌታቸው ጋር አብረን የምንሰራበት መንገድ ፈለግነው። ግማሽ ማዕከላዊ ኮሚቴ ጌታቸው እንትን ካለው ራስህ ስራ አስፈጻሚ ድረስ ያደረስከው ሰው ነው። ከዛ እሱ ከጌታቸው ጋር ያለው ካቢኔ እንዳለ ስራ አስፈጻሚ ኮሚቴ ነው። ደብረጽዮን መርጠው የደረደሯቸው ሰዎች ናቸው። ከእነዚህ ጋር መስራት ካልቻልና ማ ከማን ጋር መስራት የምንችለው? ቢበዛ ጌታቸው እንኳን ካላስተመረ ሌላ አለ ትፈልጉ በየነ መክረዋል። ትፈልማለት ድርጅት ውስጥ ማለት ረጅም ጊዜ ቆዩ ሰዎች ማለት ነው። ከጌታቸውን በላይ ቆዩ በርሃም ጀምሮ ነው የሚቆይ ማለት በደምናቃቸው ሊሉ የሚችሉ ሰዎች ማለት። ያው ግዛቸውን አያውቁም ብዬ ሳይሆን በእነሱ ናራቲቭ ልሂድ ብዬ ነው። ወደ አንድ ግለሰብ ነገር እንዳይጠብ ብዬ ነው። ጌታቸው ጋር እንኳን ባይሆን እንትናቸው ሌላ ማዕት ሰዋለ። ይህንን እንዴት ወደ ኮንስቲትዩት ምናደርገው ምናደረገው? ሁለት አማራጭ አለ። ወይ ከአዲሱ ሁኔታ ጋር አስብ ማጣጣም፣ ወይ ደግሞ አጥበህ ቢያንስ እንትን ማለት ሆ እንዳለ ከርቶናል፣ እሱን ሁሉ መጥረግ ያለብን አሉ፣ ያንን በሙሉ ከዛ ከሚያዚያ ነው መጋቢት ጀምሮ ጌታቸው ፕሬዚዳንት ከሆነበት ጀምሮ እስከሚቀጥለው ጥቅምት ዳር ድረስ ዘመቻ ውስጥ ተጠመዱ። የመንግስት ራክቸር ተዳከመ። ጊዜ መንግስት እንዳታዘዙ ተባለ። መንግስትን የመታዘዝ የስቴት ካልቸር የስቴት ካልቸር ነው የገደሉት ያሉት እንግዲህ በመቶ ዓመታት የተገነባ ነገር ነው። ማንም አዲስም ጉልበተኛ ቢመጣ ለመግዛት ራሱ እንዲመቸው የሚያደርገው ነው። የሰሜኑ ካልቸር ነው። ትግራይ ላይ በጣም ጠንካራ ነው ያንን ካልቸር ነው ራስ እየናድክ ያለው። ሶ መንግስት እንዳታዘዙ እንደዚህ እንደዚህ ተብሎ ማለት ሁሉም ሌላ እሹ በሙሉ ቀረ። አሁን ሌላ ህዝብ ሁሉ እየጠበቀ ነው። ደግሞ ህዝብ ይጠብቃለ፣ ምናም ይጠብቃለ። ብዙ ነው እንዲሻሻለት ማለት ከጦርነት ወጥቶ ሪከቨሪ የሚጠብቅ ሰው አለ። መታወቂያ የሚሰጥ የለም። ሌላ ስራ ቀርቶ ሶ እነሱ እዛ ላይ ተጠመዱ። መንግስት የሚዳክም ነው። ከዛ ስልሳ ቀን ስብሰባ ተገባ። አሁን ጌታች ከተመረጠ በኋላ ወደ ስድስት ወር ነው፣ አመት ሊሆን ትንሽ ቀርቷል። ስንት ወር ሁለት ወር ሶስት ወር አክል ሰብስበዋል፣ እያረፉ ሲዳመር ስልሳ ቀን አካባቢ ይሆናል። እነሱ 42 ቀን ቸን ሰብስበው ነው ይከራከራሉ፣ አርባ ሁለት አርባ ሶስት ያደርጉታል። ያው እሱ እንዳቆጣጠራችሁ ነው። ኤኒዌይ በዛ ጊዜ እንቆጥረ ነው ወደ ስልሳ ድረስ ነው። ዞሮ ዞሮ ወደ እዳር ታህሳስ ላይ ነው እንግዲህ ሰብስበው የሚያልቀው 2016 ላይ ማለት ነው። እዛ ሁሉ ሰብስበው መጨረሻ ድምፅ ይሰጥ ሲባል ደብረ ጽዮን ሆኖ በድምፅ ተሸነፈ። ቀጥሎ ወደ መንጆርኖ ጋር ሲካሄድ ሁሉም ሂስ ማቅረብ ሲጀምር፣ እንግዲህ ከረጅም ንጋ ማበላ ነው። አሁን መንጆር አያያዙ ሲታይ እሷን በድምፅ ልትወድቅ ሆነ ማለት ነው። ከዛ እንደገና ወታደሮቹ ጣልቃ ገቡ። እዛም ስብሰባ ላይ ይገኙ ተብሎ ነበር። እንዲያስረዱ ነው፣ እንዲታዘቡ፣ እንዲሳተፉ አጠቃላይ ነው ተብሎ የማክላ ኮሚቴ ቢሆንም እነሱ የሚገኙ ተብሎ ነው ነወዲንቤቴ ነፍሳ ማንጁስ ምናምን ድርጅት እንዲፈርስም አይደለም ኩዚ የተሳተፍን የተሳተፍናለ ነው ብለው ሂደቱ እንዲቆም አድርገው በድርድር በቃ ለምገሩ አድና ጌታቸው ሰፋ ይወርዳሉ። ጌታቸው ከስራ አስፈጻሚ ወደ ማእከላዊ ኮሚቴ ይወርዳሉ። ጌታቸው ረዳ ምክትል ሊቀመንበር ይሁን፣ ደብረጽዮን ሊቀመንበር ይሁን፣ ሞንጆሪኖ ጽሕፈት ኃላፊ ይሁን የሚል ሽግሽግ አደረጉ። እንግዲህ ጌታቸው ራሱ የመስማማቱ ነው። እሱም ትልቁ ጥፋት ወይ ቢያንስ ድርጅት ጽሕፈት ቤትን የእሱ ሰው ማድረግ ነበረበት። ሊቀመንበር ሌላ፣ ጽህፈት ቤት ሌላ ሰጥስ ሲምቦሊክ እንትን የሆነው ግን ያው እሱም ጫና ውስጥ ወደቀ ማለት ነው። በዛ ጊዜ ባይደወይ ስቲል አድማ ነበረብን። ብልጽግና ሴራ ነበረ ከነጮዎች ና ማስ ነገር ይላሉ። እንግዲህ እዛ ውስጥ ደብረ ደብረጽዮን መውረዱን ከደገፉት ሰዎች አንዱ ለምሳሌ ፍሳፍ ተጽዮን ነው። ፍሳፍ ተጽዮን ከጌታቸው ይልቅ ይሄኛው ፕሬዚዳንት ቢሆን ብለው እነሱ እንደ ካንዲዴት ያቀረቡት መጋቢት 2015 ላይ እንግዲህ የእሱንም አቋም እሱንም እንግዲህ ኮንስፓ ያደርጋለሁ ካሰቡ አሁን ድረስ ራሱ አስፈጻሚ ውስጥ አለ። ባይደወ አንድ ሴንስ አይሰጥም። ሁለተኛ ጌታቸውን መረጥ ቀርቶ እሱን ቢመረጥ ኖሮ ታሪክ አይቀየርም ነበር ማለት ነው። ይሄ መሰረታዊ የሆነ የራሳቸውን ችግር ነው የሚያሳየው ማለት የሆነ ግለሰብ ችግር እንዳልሆነ ኢንፋይት ለማድረግ ነው። ይህ ያነሳ ያለሁት እንደ በጣም ተናደቡበት ናምን ነበረ የደብረ ጽዮን ላይ ሰው መደገፉ እንግዲህ ወደ ሞንጆ ነው ገና ሲደረስ ስላቆሙት ከቱም በዛ አካሄድስ አለም ገራድና ጌታቸው ሰፋ እንደማይተርፉ ግልጽ ነው። ከአምስት ሰው ጊዜ የነበረው አምስተኛው ሰው ጌታቸው ረዳ ነው የሚቀረው። ካያያዙ አንጻር ጌታቸው ረዳ በቂ ድምፅ አግኝቶ ሊቀንበር ሆኖ ይቀጥላል ወይ ጌታቸው ረዳ ይወጣ ብሎ እሱ ፕሬዚዳንቱ ሆኖ መሰረታዊ ለውጥ ነበር የሚሆነው እዛ ጋር። ያን ጊዜም እንደገና ሰራዊት ወይም ወታደር በመጥናት ያን ምዕራፍ አለፉት። ከዛ ኋላ እሺ፣ ከዛ ኋላ ሌላ ምዕራፍ ነበር። ኦኬ ያን ጊዜ በድርድር ወጡ አለ። አንድ ወደ ድርድር እንትን ገብተሃል እንግዲህ በእነሱ ቋንቋ ሌና ትግል በሚል መሰደውና እስከዛ ድረስ የነበረው ትግል ከሆነ ስላልሆነ፣ ሳልተሳካላቸው ማዕከላዊ ኮሚቴውን ራሱ እንኳን ማሳመን ሳልቻሉ እንግዲህ ከማዕከላዊ ኮሚቴው አብዛኛው ከተቃወመ፣ በርግጥ ጠባብ ነው ልዩነታቸው። ግን ጠባብ ሆነ አልሆነ የራስ ማዕከላዊ ኮሚቴ ነው እና ማጆሪቲ ማጆሪቲ ነው። እንኳን ከአንድ ዓመት በኋላ እንደገና ማሳመን ካልቻልክ ኦኬ፣ ስለዚህ የሆነ ጋር ሀሳብ ላይ እምጣት አለብን ነው መባል ያለበት። እንግዲህ ሎጂካሊ ድርጅቱ ማፍረስ ካልፈለግ እነሱ ስ ኬላፕ አደረጉና ህዝባዊ እናደርገዋለን ጉዳዩን አሉካቱም። በድርጅቱ ውስጥ ተሸንፈናል፣ ወደ ውጭ ወደ ህዝቡ ሄደን ድጋፍ እናመጣለን። ከዛ እንደገና ሌላ ረጅም አሁን ከዚህ በኋላ ነው መር ህዝብ ሰው ትግራይ ውስጥ ይታወቃል ግን መበላት ልማዳቸው ነው በሚል ነው ዝም ብሎ ትዕግስት ጠብቅ የነበረው ወደ ሚዲያ ግን መር እየወጣ የመጣው ከዛላ ነው። እነሱ ራሳቸው እንዲወጣ ስለፈለጉ ነው የወጣው። ከዚህ በኋላ እንደዛ አግለው እስከ ጉባኤ ድረስ የሄዱበት ምዕራፍ ነው። ሌላኛው ምዕራፍ በዚህ ጊዜ የምንነበር ነበር። ካልኩሌሽን ናቸው። ሁለት ነገር ነው አክቹዋሊ ከመጀመሪያም ጀምሮ የነበራቸው ችግር ነው። እዚህም ድረስ የሚመጣው ሁለት ሚስካልኩሌት ያሉት ነገር አለ። አንደኛው ጌታቸው በቀላሉ ይለቃል፣ አብይም በቀላሉ ይስማማል የሚል ነበራቸው። እዚህ ድምዳሜ ላይ ያደረሳቸው እንግዲህ እነሱ ስለ ጌታቸው ያላቸው ግንገማ ነው። እኔ ብዙ ጊዜ ስከራከር ነበር፣ አይለቅም ዝም ብሎ እንደዚህ በቀላሉ ለምንድን ነው የምትሉት? እያልኩ ብዙ ጊዜ ስከራከር ነበር። እና በጣም ኮንፊደንስ ነበራቸው። ድርጅት ጽህፈት ቤት ምናምን ከሚውሉ ሰዎች ጋር፣ ከአንዳንዶች አመራሮች ጋር ጭምር ነው እንግዲህ መከራከረው እና ጌታቸው እንደዚህ ጨናንትና አይልም ምናምን ነገር፣ አሁን ትቶ ትሄዳለህ እንደው እንዲለቅ ነው ይባላል፣ እኮ ለቋል እኮ ማለት በቃ በየሁለት ወር ነው ነበረ። እኔ እንግዲህ ምንም የተለየ መረጃ ኖሮኛል። አንድ ጊዜ አንድ ጓደኛዬ በግምት ነው የምታወራው ወይስ መረጃ አለ፣ በትንታኔ ደረጃ ከሚቀርቡ ሰዎች ጋር፣ ለሱ ለጌታቸው ከሚቀርቡት ጋር አረኛም ገርሞናል ሲበዛበት ኢትዮ ዋለን ነበር የገመት ነው እና አትፍረድባቸው አለኝ። ስለዚህ ትልቁ እንዲሁም ጌታቸውን ብሌም ካደረጉ ማድረግ ያለባቸው የተሳሳተ ግምገማ እንዲኖረን አርጓል ካሰብ ነው ብላይ ቆየ ሁለተኛው ደግሞ የ1993ም ሞዴል እንደግማለን የሚል ደግሞ ሀሳብ ነበራቸው። የፈለገውን ያክል ዋጋ ብንከፍል ማለት ብዙ ሰው ከማዕከላ ኮሚቴ ግማሽ ያክል ቢራገፍ ከዛ ብዙ መዋቅር ላይ ቢዳከም 93ም ዚያን ቀውስ ተፈጥሮ መቀጠል ችሏል። ህዝቡ ተቀብሎ ይቀጥላል። ዋናው መንግስት መዋቅሮች፣ የድርጅት መዋቅሮችን መቋጠር ነው እንጂ ነገሮች ይቀጥላሉ ወደነበርበት የሚል ስሌት ነበራቸው። ይህ ደግሞ እንግዲህ ያለፈው የወዳኛው ብሪፍ ላይ መለስ ቢኖር በሚል ቀረብኩት ላይ እዛ ላይ የሰጠቸዋል ለሱም እንትን በሉት ታች ሊንክ አረገዋለሁ ከታች። ዞሮ ዞሮ ጊዜው ተቀይሯል። ስለዚህ ጊዜው ስለተቀየረ እና ደግሞ የእነሱን አካሄድም ችግር ስለነበረበት ያን ደግሞ አይችሉም። ግን እነሱ ግን እንደሚደግሙ ልጠኛ ነበሩ። ከዚህ ድርጅት ማዳን ተደርጓል። ድርጅት ለማዳን አስፈላጊ ሆነ ጉልበት ተጠቀማለህ፣ ህግ ጥስ። ከዚህ መለስ ያኔ ድርጅቱን ተደምብ ጥሶ እና ሀይልም ተጠቅሞ ከትምህና ስየ ታሰሩበት ላይ ለስሙ ፍርድ ቤት ጥቅም ላይ ይዋል እንጂ ምንም ህጋዊ ፕሮፐር ህግ እንትን የተከተል አካሄድ አይደለም። ያ ቢያንስ በትክክለኛ በህጉ መንፈስ ካሰብ ነው ማለት ነው ማለት የዋስትናንት መከልከል እንደዚህ። ዝርዝሩን ለማታቁ ሰዎች ኦቨርናይት ስዬ ዛሬ በዋስ ተፈቶስ እንደ ዓርብ በዋስ ተፈቶ ሰኞ አንደኛ ከፍርድ ቤት እንደወጣ ነው ያሰሩት። መንገድ ላይ ቤቱ ከሚደርስም አልጠበቁትም። ከዛ እስከ ሰኞ ድረስ እሱ የተከሰሰበትን ህግ የሚያሻሽል ህግ ወጥቶ ነው ሰኞ ዕለት የዋስትና መብቱ እንዲነሳ ይደረገው። በአንድ ሌሊት ህግ ይወጣበት ቀን ይባላል። በእሱ ኬዝ ማለት ነው። ያን ያክልም ተኪዷልና ይደረጋል እንደዛ ከዛ ያንን ማድረግ እንችላለን። በጣም እምነት ነው የነበራቸው፣ እዚህ ላይ ከፍተኛ እምነት ነበራቸው። ሶ ጌታቸውን አለቅም አለ። ከገመቱ በላይ ቆየ። አብይም ያለገመባቸው፣ በድርጅት ውስጥም በፌዴራልም በክልልም በህዝብ ዘንድም አርጊመንታቸውን ብዙ የሚቀበለ ዋልጣ ማለት እንትን አደረገ። ብዙ ቦታ አልሰጠውም። በአንዱ በኩል መዋቅሩ እየዳከመን ያለው ብዙ ነገር ስም የጠፋፉ ነው ማለት ስመጣፋት ማለት ዝም ብሎ የኤቲክስ የሙራ ጉዳይ ሳይሆን አንዳንድ አሰራራቸውን እንደ ድርጅትም የውስጥ እንትናቸውን ለመጠበቅ ሲባል መያዝ ያለባቸው ሁሉ ውጭ የወጣ ሁሉ ነገርስ ነፋስ እንዲመታ ሆነ። በተለይ ይሄ ድርጅት ደግሞ በሚስጥራዊነቱ ላይ ነው ትልቁ ካፒታላይዝም ያደርገው ያን ያንን ሁሉ እንዲያጣና በቃ እንደ ማንም እንዲታይ ነው ያደረገው። ማካከል ያን ከሰሩ ወደ መጨረሻው መራፍ ገቡ። ጉባኤ ያደረጉ ከዛ ወፍሪ እምቢታ የሚላወጁ ወፍሪ እምቢታ እምቢታ ባለፈው የዳር ያወጁት ባዶ ዳር 2017 ይዘቱ በሌላ ጊዜ ሃይላይት ላደረጎች፣ ያለው ግን ዋናው በየደረጃ ያለ መዋቅር ጊዜ አስተዳደሩን እንዳይታዘዝ ጊዜ አስተዳደሩን አንስተናል አናውንስ አድርጓል ኦልሬዲ። ጌታቸው እና ካቢኖቹን አንስተናል ብሏል፣ እነሱም አይፈልጓቸው ከዛ ሆ ለአስተዳደር ሰራዊት ሌላ መዝ በሙሉ ጊዜ አስተዳደሩን እንዳታዘዙ እና ትግል አድርጉ ምናምን ብለው እየከረረ መሄድ ዙር ዙሩን እየከረረ የከረረ መሄድ ትግል እናደርጋለን ዙሩን እናከረዋለን ተባለ። በዚህ መልኩ ለየለት እንትን ውስጥ ገቡ። ግን ያም ወፍሪን ቢታ ብሎ ሰላማዊ ትግል የሚመስል ነገር ነበረው እና እሱንም አልሄዱበት። ምክንያቱም ሰላማዊ ትግል ለማድረግም ስቲል የህዝብ ድጋፍ፣ ህዝብ ሞቢላይዝ ማድረግ ይጠይቃል እንጂ ካዳክኮ ጣቱ ሊ ፓርት ኦፍ የፖለቲካ ባህሉም ትራዲሽኑም እና የፖለቲካ እድገቱም የፖለቲካ ኤቮሉሽኑም አካል ይሆን ነበረ። ያን ለማድረግም በቂ የህዝብ ድጋፍ አላገኙም። በአጠቃላይ ያንሩትም ደግሞ መሄድም አልፈለጉም። አሁንም ሌላ ወደ ምን ዞሩ? ወደ ወታደሮቹ። ጥር አስራ አምስት ወታደሮቹ አስቀድሞም በውስጥ ሲያቦዳድሩ ነበረ። ከዛ መግለጫ አውጥተው ከዚህ ከነ ደብረ ጽዮን አንጃ ጎን ነው የምንቆመው ብለው ጭራሽ ጊዜ አስታደሩን ከጠላት ጋር በመተባበር ከሰሱት።

የቀሩት ጫፍ ወጥቶ ከድቷል፣ መቼ ነው እርምጃ ምጃ የምንወስደው እያሉ ነው። ከዛ ጀምሮ ጌታቸው እስከሚለቅ በነበረው ጊዜ ውስጥ ኤኒ ታይም ኦፕሬሽን ይደረጋል በሚል ሰው በጥፍሩ ቆሞ ነው የቆየም። ስንተኛ ምዕራፍ መሆኑን ነው እንግዲህ። አሁን ምዕራፎቹ እዛ ጠፋብኝ። አምስተኛ ምዕራፍ ነው ስለኝ፣ ለአምስተኛ ምናምን ጊዜ የፖለቲካ መንገድ አማራጭ ቀርቶ እንደገና ወታደሩን ድጋፍ ጠየቁም፣ ማለ ህይወት ማራዘኛ። ከዛ ድህረ አሁን በአጭሩ ጨርሰው። ከዛ ድህረ ጌታቸው እንግዲህ ከዚህ በፊትም ሌሎች ፕሮግራሞች ላይ አውርቻለሁ። ለምሳሌ መንግስትነት በኩዴታ ማግስት ብዬ ወደ ወረደ የሰራሁት አለ። እሱ ላይም ልታዩት ትችላላችሁ። በየሌብ ያሉ መዋቅሮችን መልሰው ወደ አዋጥር ነፋስ አስገብቶ ምራት አቃታቸው። ወደ ወረደም ራሱ ደግሞ እየለገመብን ነው አሉ። ከቱም በፊት የነበራቸው ኤክስፔክቴሽን ምንድን ነው? በግልጽ ሰዎች ጌታቸው ከመለቀቁ አራት አምስት ወር በፊት ነግረውኛል። ወደ ወረደ ነው የሚሆነው። ከዛ ምን እንዴት ሹሉ ተዝናለ ተስባለ አክቹዋሊ ውሳኔ ሰኔ ነው ሰሙ ተዳሩን ታስሙ መሰለኝ። ስለዚህ ያን ጊዜ ከዛ ጊዜ በኋላ አካባቢ ነው መሰለኝ፣ እንደዛ ያሉ አው ያን ጊዜ ነው። ሶ ምንድን ነው ቢስ ጠይቀ አንድ ሰው ምንም እንደዚህ ያለው ቃል ይነገረኝ። ከዛ ኋላ እኮ ሌላ ወታደራዊ መንግስት ነው የመሰረተው። እኔ አዝማሚያውን ከወዲያኛው ክረምት አስራ ስድስት ክረምት ጀምሮ ስላወቅኩኝ ያን ጊዜ ወታደራዊ መንግስት አይነት ነው ያልኩ ፕሮግራሞች እየሰራሁ ነበረ። አጠቃላይ ኦቨርኦል እኔ ራሳቸው እንደውም ሊወስዱት ነው ብዬ ነበር ያሰብኩት። ድርድ አሁንም ሀሳብ አላቸው የሚል ግምት ቢኖረኝም ዞሮ ዞሮ የንሙንጀድኑ ደግሞ ጌታችን ለማስወገድ እሱ ይጠቅመናል አሉና እንደገና የነሱን እገዛ ፈለጉ። ያው መስመር ላይ ተገናኘው በሚል እናያዘው ነው ለጊዜው። እሱን እንደ ዘርዝርን እናየው እንችላለን። እና ራሳቸው ነው መንግስት የሚሆኑት፣ እንዴት ይጠቅማቸዋል እንደበጽሆን ብዬ ስጠይቅ ቃል በቃል ያለኝ ምንድን ነው አይ ወታደ ሰራዊቱን ይመራል ምናም ዛንትን የለውም። ሲቪል ግን ሹመቶችን ይሰጠዋል መፈረም ማለት መፈረም ወጭ ይሄ ነው የነበረው። ሶ ጌታቸው በኋላ ወደ ወረደ ይሄን አላደርግም አሉ ከዳናም ብለው ገና ወርናም ሳይሞላ ነው ዘመቻ ከፍትበት የጀመሩት። ሶ የጌታቸው ደጋፊ የሚሏቸው ነው ይሁን ወይ ደሞ ለውጥ ፈላጊ ናም ማለት በዛ ሂደት ደሞ እንደገና ህወሓትን ወይ መንግስት የሚታች ሰው ደሞ ኢምቦልድ እንደሆነ አሁን ትግራይ የተለየ ዲሞክራሲ ስላለ አይደለም ያ ክፍተቱ የፈጠረው ነፃነት ነው። ምክንያቱም ጊዜ አልነበራቸውም ሌላ ሰው ለመቋጠር፣ ወይ ሁላችሁም ዝም በሉ ባለስልጣኖችን አተችሁ ከሆነ እነሱም እንደ ዌፐን የሚጠቀሙባቸውን ድምፆች ዝም ሊሉ ነው። ስለዚህ ያ ሁኔታ የፈጠረው ክፍተት ነው። ያም ኢምቦልደንዳም ያደረገው ያነቃቀው ብዙ ሰው አለ። ናራቲቭን ኮንትሮል ማድረግ አልቻሉም። ነሮች የሚተነተኑበት የሚተረጎሙበት መንገድ ከዛ ማእከላዊ ኮሚቴ ስ መቋጠር ስላልቻሉ ነው አለም አለም ገብረ ዋህድ የዛሬ ሁለት ወር ያወራ ነው ማለት ነው። የዛሬ ሁለት ወር ላይ በድምፅ ማሸነፍ ቻለ ህወሓት ማዕከላዊ ኮሚቴ ላይ። ማዕከላዊ ኮሚቴ እስካሁን ማቋጠር አልቻሉም። እንደገና አሁን የመጨረሻ እንትኔ ነው ሰዓቱ ሄደ። አሁንስ በምን እንትን አደረጉ? እና ደግሞ ወደ ወረደንም ከወታደር አዛዥነት ማንሳት ፈልገው ነበረ፣ አስቸገራቸው። ማለት አልነሳም አለ ለማንሳት ነው በቂ ምክንያት ማቅረብ አልቻሉም። ሰራዊት መሪ መሆን አለብኝ። ኦኬ። ስለዚህ ምንድነው ማእከላዊ ኮሚቴችን መቋጠር አቃታቸዋል። አሁን አለም ወደ ወረደም ተስፋ አድርገው ነበር። ማእከላዊ ኮሚቴ ላይ በርከታ ላይ ድጋፍ ስንሰበስብ እነ ጌታቸውን ምንድነው ወደ ወረደን መቋጠር እንችላለን። ማን ነው እነ ሞንጆርን ወይም ውሃ ጽሕፈት ቤት ላይ ጫና ማድረግ እንችላለን፣ ኮንትሮል እናደርገዋለን የሚል ኦቶሪታችን መጠናከር፣ ማጠናከር እንችላለን የሚል እነዚ የራሳቸው ፕላን ነበራቸው። ናይ ሓባር ኮሚቴ የጋራ ኮሚቴ የሚባለው ኮማንድ ፖስት እንዲቋቋም አደረጉ። ከወታደሮቹ አምስት ሰው ወዲ ወረደን ጨምሮ ከድርጅት ጽሕፈት ቤት ደግሞ አራት ሰው ዘጠኝ ሰው አሁን ለይቶላቸው ምንድነው ፓርቲው የፖለቲካ አመራሩ የመሪነት ሚና ይጫወታል የሚለው የቆየ ድርጅት ውስጥ አርባ ሐምሳ ዓመት የቆየ ፍልስፍና ቀርቶ ለይቶልተው ሙሉ ሙሉ የወታደሮች ጥገኛ ሆኖ በ ኮማንድ ፖስት ውስጥ ገብቶ በኮማንድ ፖስት ላይ በጦርነት ጊዜ እንኳን ሴንትራል ኮማንድ የነበረ ጊዜ ቅድም ላልኳቸው ከዘጠኙ አምስቱ ከህወሓት ናቸው የነበሩት ከህወሓት። አሁን ግን ከዘጠኙ አራቱ ናቸው ከህወሓት፣ ማይኖሪቲ ናቸው። ግን ያው ከዛ ከወታደሮች ውስጥ አንዱ ሁሌ ከእነሱ ጋር ነው የሚሰለፈው። አንደኛው ማል ሰፈሪ እንደሚሆን ነው የምገምተው። እና እኔ ከአምስት አያጡም እዛው ጋር ቢያንስ፣ አለዚያ ስድስት ባይነኝ። ግን አንዳንድ ሰዎች አምስት አያልፉም ይሉኛል። ሪጋርድለስ ግን ከዛም በላይ መሄድ ይሻላል እራሱን የቻለ ሌላ ክርክር ነው። ዞሮ ዞሮ አንደኛ ማለት ሙሉ ሙሉ ስ ከመሪ ድርጅትነት ኮማንድ ፖስት ላይ ወደሚንጠላጠል ቡድን ተቀየሩ ማለት ነው። ስለዚህ ሁለት ሶስት ነገር ነው። አንደኛ አንድነት ማናጋት የሚሉት የድርጅቱ ኮንትሮል ማለታቸው ነው። እሱን ብዙ እድል ነበራቸው የድርጅቱን ፖለቲካ ካፒታል መዋቅር፣ አመራር መልሶ ለመገንባት ይህን አላደርጉም ያለፈው ጉባኤ ጀስት ለዛ ለዛ አገልግሎት ሊውሉ የሚችሉ ብለው ሰዎችን የሰበሰቡበት ነው እንጂ በእንትን ደረጃ የሚቀመጥ እንትን አይደለም። ማለት ጉባኤም ይሁን ጉባኤ ላይ የጸደቀው ነገር ይሁን የተመደ የነበረውን ምርጫ አቅም የሚገነባ አልነበረም። ከዛ ሁላ ስትል ማዕከላዊ ኮሚቴውን እንኳን ስትል በትክክል ስራ አስፈጻሚውን መምራት አልቻለም። ያን ኮንትሮል ማድረግ አልቻሉም። በውጪው ህዝቡ ጋርም ደግሞ የሞራልም ይሁን የፖለቲካ ካፒታላቸውን ሪቢውልድ ማድረግ አልቻሉም። ከዚህ ሙሉ ለይቶላቸው አሁን ኮማንድ ፖስት ገብተዋል። ከዚህ በኋላም አሁን ኮማንድ ፖስቱን የግድ ከጦርነት አንጻር አድርገን ማየት የለብን። ከዚህ በኋላ ህወሓት ያለ ወታደሮችና ያለ ጄነራሎችና ያለ ኮማንዶች እንትን ላይ ሳይደገፉ አመራር መቀጠል የሚችሉ አይመስልም ለማለት ነው። በዚህ ላጠቃልል፣ አመሰግናለሁ።